ጤና ይስጥልን። ሰላም ነው? ሰላም ናችሁ? መልካም። ዛሬ እናንተ ያላችሁበት ሁኔታ ግንባታችሁን ለመቃኘት ከጋሞ ቴሌቪዥን መጥተናል። ቅዳሜያችንን ቅዳሜ መዝናኛ ፕሮግራምን እዚህ ለማድረግ አስበናው እንግዲህ ዛሬ ተገኝተናል። ለተቀበላችሁን እናመሰግናለን።

ሰላም ጤና ስጥልኝ የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች፣ ይዘወትር ቅዳሜ ከ8 ሰዓት ጀምሮ ወደ እናንተ የሚደርሰው የቅዳሜ መዝናኛ ፕሮግራማችን ነው። ፕሮግራሙን በማቅረብ እኔ መኙሻል ዮሴፍ ና ባልደረባዬ ዮሐንስ ባይሳ እንዲሁም በካሜራ በኩል አዝመራ ሞሶ ና በጋራ ከስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። እንግዲህ ዛሬ ከስቱዲዮ ወጣ ብለን የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ቅጥር የሚካሄድበት ስፍራ ላይ ነው የምንገኘው። እዚህም የመጣንበት ጉዳይ አለን። እንግዲህ የአርባ ምንጭ ዓለም አቀፍ ስታዲየም ሲነሳ አንድ ሜጋ ፕሮጀክት ነው። አርባ አንደኛው ምንጭ ነው። ከአርባ ምንጭ ከተማ ይወጡ በርካታ እግር ኳስ ጫቾች አሉ፣ ቦክሰኞች አሉ፣ አትሌቶች አሉ እና አርባ ምንጭ ስንታነሽ እንግዲህ እግር ኳስ ስፖርትን ታነሻለች እንዳላት በተለይ በስፖርቱ እንዳላት ስምና ዝና ስሟን እየመጠናት ስቴዲየም አልነበራትም አጥ አሁን ግን ያንን ኦን ለማድረግ ግንባታዎች ባታውሽ ተጀምሮ በዚህ በሚታየው ልክ ለክ በእጅጉን እየተፋጠነ ይገኛልና ዛሬ እዚህ የመጣንበት ምክንያት እግረ መንገዳችን ቅራይ መዝናኛችን ተመልካቾቻችንንም ወደዚህ ወደ አርባ ምንጭ አለማቀፍ ስታዲየም ግንባታ ትልቁ ሜጋ ፕሮጀክታችን ለማስቃኘት ነው። አው ልክ ብለሃል። እንግዲህ እንደ ስሟ እንደ ዝናዋ ስቴዲየም እስካሁን አልነበራትም ይሄ ነው የሚባል ስቴዲየም በአርባ ምንጭ ከተማ እንዲሁም ደግሞ በስፖርቱ ዘርፍ ጋሞ ዞን የሚታወቅ ነው። እንዲሁም ደግሞ አርባ ምንጭ ከተማ በተለይ በስፖርቱ የሚታወቅ ነው። በእግር ኳሱ ስመገናና ልጆችን አፍርቷል። እና ይህ ትልቁ ስቴዲየም በፊፋ ስታንዳርድ የሚገነባው ስቴዲየም በቅርቡ እንግዲህ እውን ሆኖ እኛም ልጆቻችን የሚጫወቱበት ስቴዲየም ነው የሚሆነው። እና ሁሉም ማህበረሰብ እየተሳተፈ ነው የሚገኘው። እንግዲህ ይሄ ታላቁ ስቴዲየም ግንባታ ሲጠናቀቅ በርካታ ማህበራዊና ኢኮኖሚያዊ ፋይዳዎች እንዳሉት ከዚህ ቀደም በርካታ ጊዜ ደጋግመን አንስተናል ማለት ነው። ማህበራዊ ፋይዳውን ስንመለከት ማህበረሰቡ ከማህበረሰቡ ጋር ከሌላ አካባቢም ለጨዋታውም ይመጣሉ፣ ተመልካቹም ሆነው ይመጣሉ እና እርስ በርስ ቋንቋ ሽር ይደራረጋሉ፣ ባህል የመተዋወቅ ነገር ይመጣል። ለከተማችንም ብሎም ለዞናችን ትልቅ ገቢ ማስገኛ ነው ማለት ነው ይሄ ስቴዲየም እና በጣም ሚናው የጎላ ነው ማለት ነው። የዚህ ስቴዲየም መጠናቀቅ አንቺ ልትገልጪ እንደወደድሽው እንግዲህ የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሲጠናቀቅ በርካታ አገልግሎቶችን ለአካባቢውም ብሎም ለደቡብ ኢትዮጵያ ክልልም አንድ ገጸ በረከት ነው እና ከዚህ ረገድ እንግዲህ የስታዲየሙ ግንባታ እንድምታው ብዙ ነው። ብዙ ነገር ማንሳት ይቻላል። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታን እንግዲህ በገንዘብ ከመደገፍ በዘለለ በተለያዩ መተግበሪያዎች ሰው የአቅሙን ያህል እንዲደግፍ ከዚህ ታላቅ ፕሮጀክት ጎን እንዲቆም የተለያዩ አማራጮች መጥተዋል። አንደኛው በኢትዮ ቴሌኮም አማካኝነት ተግባራዊ የሆነው 6111 ኦኬ በማድረግ ማህበረሰቡ ከአንድ ብር ጀምሮ የአቅሙን ያክል እንዲደግፍ ፕሮጀክቱን እንዲደግፍ ጥሪ ቀርቧል። አሁ እንግዲህ 6111 ላይ ያው ሁሌም እንደምንለው 6111 ላይ ኦኬ በማለት አንድ ብር ብቻ ነው እንግዲህ የሚልኩትና አሁን በዚህ ዘመን አንድ ብር ምንም ይጠቅማል ብዬ ባላስብም፣ አንድ ብር ስቴዲየም ይገነባል ማለት ነው፣ አርባ ምንጭ ላይ የሚገርም ነው እና ሁላችንም ስንተባበር እጅ ለእጅ ስንያያዝ የሆነ አባባል አለ አይደለ? በትክክል ሃምሳ ሎሚ ለአንድ ሰው ሸክሙ ነው፣ ለአንድ ሰው ሸክሙ ለሃምሳ ሰው ደግሞ ጌጡ ነውና አንድ ብር ደግሞ እንግዲህ ለአንድ ሰው በጣም ጌጡ ነውና ይሄ ጌጣችን ለሆነው ስቴዲየም ሁላችንም 6111 ላይ ኦኬ እያለን አንዳንድ ብር ብቻ እንለግስ። ተጨማሪ በነገሮች ላይ በአንድ ብር ብቻ ተወስኖ የተገደበ አይደለም። 6111 ላይ ኦኬ ማለት አንድ ብር መነሻ ነው። ከዛ በዘለለ ግን ቴሌብር አማካኝነት ቴሌብር ላይ ገብቶ ሞር ኦፕሽንን ይነኩና እዛ ሞር ኦፕሽን ላይ ፈንድራይዝ የሚል አለ። ፈንድራይዝ በሚለው ስር ላይ የአርባ ምንጭ ዓለም አቀፍ ስታዲ የሚል አለ። እዛ ውስጥ ገብተው ደግሞ በዛ መተግበሪያ ውስጥ ገብተው የሚችሉትን ያክል ከአንድ ብር ጀምሮ መቶ ሺህ አቅማቸው የፈቀዳቸውን ያክል ድጋፉን ማድረግ እንፈልጋለን። ይህ ፕሮጀክት የኔ ነው። ይህ ፕሮጀክት የኔ የልጆችም ነው ወደፊት የሚመጡ ትውልዶችም በዚህ አገልግሎት ያገኛሉ ብሎ የሚያስብ ሁሉ ይህንን መደገፍ ይችላል እና 6111 ኦኬ አንድ ብር መነሻ በማድረግ አቅማቸው የፈቀዳቸውን ያእንደየ አቅሙ መላክ ይችላል ማለት ነው። እጅግ በጣም ነው ደስ የሚለው እንግዲህ። ብዙ ጊዜ አድርጉ የሚባለው የሚዲያ ሰዎችም የመንግስት አካላትም አድርገው ነው እና እንደው ጆን፣ አንተስ አድርገሃል በትክክል በመጣ ጊዜ ነው። እውነት ለመናገር አንድ 6111 ኦኬ ብቻ ሳይሆን ከዚህ ቀደም በተለያዩ ጊዜያት ስደግፍ አቅምን ያክል ስረዳ ነበር በሙያዬም እንዲሁ ማስታወቂያዎችን በመስራት ከዚህ ተቋም ከዚህ ድርጅት ጋር ከዚህ ፕሮጀክት ጎን ቆሜ ያቅምን እየረዳው እየረገፍኩ ነው ምናልባት አንቺ ሞክረሽ እንደሆነ ምን ጥያቄ ያለው እና የሁላችንም ሀላፊነት እስከሆነ ድረስ እኛ አድርጉ ብለን መናገር ብቻ ሳይሆን ሀላፊነታችንን ተወጥተን ነው እና ብዙ ጊዜ እንደውም ታላቁን ፕሮጀክት አስመርቀናል። እንደሀገር አይደለም የአባይ ግድብን አስመርቀናል፣ እና እዛ ላይ ሁላችንም አሻራ ስላኖርን ነው ዛሬ ላይ ደስ ያለን። ለዛ ነው ሲመረቅ በራሳችን ኃይል፣ በራሳችን ገንዘብ፣ በራሳችን አቅም አስመርቀናል ብለን ደስ ያለን ኮ። እንደ አቅሙ ተማሪውም፣ መንግስት፣ ሰራተኛው ሆ ብሎ በጋራ ያለውን ስለሰጠ ነው የኔነት ስሜት የተሰማው ደስ ያለው ለዛ ነውና፣ ይሄም ስቴዲየም የራሳችን ነው ብለን የራሳችንን አስተዋጽኦ ብናደርግ በኋላ እኛ እንኳን መጫወት ባንችል ለልጅ ልጆቻችን ይሆናል። ህጻኖኛ እግር ኳስ መጫወት በጣም ወድ ነበርና እነዚህ ሜዳዎች ላይ እኔ ለበርካታ ተጫውቻለሁ። አፈር ነበር። በጣም ልነግርሽ አልችልም። ብቻ አሁን እንደዚህ ደግሞ ተገንብቶ ሳይ በጣም ደስ ብሎኛል። እንደ እንደ ግለሰብ ጠይቀኝ ማለት ነው ብዙ ጊዜ ህፃን ሆንን ብዙ ጊዜ ካይሽ ምናልባት እነ አዳነ ግርማ እነ ሰላዲን ሰይድን እነ ጌችን ብዙ ጊዜ ኢትዮጵያ ላይ ስም ያላቸው ተጫዋቾችን በቴሌቪዥን እስክሪን ነው የምናየው። ይሄ ግንባታ ማታ ሲጠናቀቅ ግን እዚሁ ይመጣሉ። ብዙ ጊዜ ህፃን ሆኜ እኔ ማየት የምፈልገው ያንን ነበር። አሁን ግን ያ ነገር ደግሞ ተግባራዊ ሆኖ እግዚአብሔር ከፈቀደ ደግሞ እኔና አንቺም በቀጣይ የተለያዩ ጨዋታዎችን እዚሁ ከዚሁ ስቴዲየም ሽፋን የምንሰጥበት ጊዜ ቅርብ ነውና ካየሽ ከወዲያ ማዶ ሁለተኛው ፍሎር ግንባታ ወደ ወደ መጠናቀቁ ተቃርቧል። ዙሪያው ደግሞ እዚህ ጋር ኦልሬዲ ደርሷል። ግንባታውን በእጅጉ የተፋጠነ ይገኛል። ስለዚህ ምንም አይሆንበት ምክንያት የለም። ኦልሬዲ የገነባ ነው እየጨረሰ ነው። ስለዚህ ተመልካቾች፣ እናንተም የዚህ ታላቅ ፕሮጀክት ላይ 6111 ኦኬ በማለት ታሪካዊ አሻራችሁ እንድታኖሩ የትውልድ አሻራ ነው ትውልድ ፕሮጀክት ነውና በተባበረ ክንድ እውን እናደርጋለን። በተባበረ ክንድ ወደፊት እንጓዛለን። በትክክል ሌላው ደግሞ 6111ን አነሳን። ይሄ አንድ መተግበሪያ ነው የዚህ ታላቁ ፕሮጀክት ድጋፍ ለማድረግ አንድ መተግበሪያ ነውና ሌላው ደግሞ 6111 ኦኬ መተግበሪያ። በተጨማሪም ይህንን አርባ ምንጭ አለማቀፍ ስታዲየም ግንባታን እውን ለማድረግ ሌላ መተግበሪያ ደግሞ ብቅ ብሏል። መላው ኢትዮጵያውያን በያሉበት ሆኖ 6111 ኦኬ እያደረጉ አሻራቸውን እያኖሩ እያሳርፉ ይገኛሉ። በተጨማሪ ደግሞ ምንድን ነው፣ በሎተሪ መልክ ቶምቦላ ሎተሪ በዚህ የአርባ ምንጭ ዓለም አቀፍ ስታዲየም ግንባታን ለመደገፍ እንግዲህ የደቡብ ኢትዮጵያ ክልል የኢኮኖሚ ክላስተር በሆነችው በኢንቨስትመንት እንዲሁም በተለያዩ መስህቦች ኮሪደር በሆነችው በፈጣን እድገት ጎዳና ላይ በምትገኘው አርባ ምንጭ ከተማ ትልቅ ስጦታ ሊበረከት የቶምቦላ ሎተሪ እጣም እውነኗል። ሎተሪም አሁን ላይ ለገበያ ቀርቧል። አደለም እንግዲህ ይህ ስቴዲየም በአንድ ድንጋይ ሁለት ወፍ ነው በነገራችን ላይ እና ስቴዲየማችንን እየገነባን ራሳችንም ተጠቃሚ እየሆን ነው እና ከጋሞ ዞንም አልፎ እንደ ኢትዮጵያ ነው ይሄ ቶምቦላ ሎተሪ ፋይ የተደረገው። የትኛውም ሰው መቁረጥ ይችላል። ዋጋው 200 ብር ብቻ ነው። በጣም በጣም ቀላል ነው። 200 ብር እና እንግዲህ እጣዎችንም ስንመለከት የመጀመሪያ እጣ የሚሆነው 350 ካሬ እዚሁ አርባ ምንጭ ከተማ ላይ ያገኛሉ ማለት ነው። መስሪያ ቦታ በትክክል እጅግ በጣም የሚያስደስት ነው። እንግዲህ በ200 ብር 350 ካሬ ሜትር ማግኘት ሚሊየን ነው ከ5 ሚሊየን ብር በላይ እጅግ በጣም ደስ የሚል ነው። ሁለተኛ እጣ ደግሞ ባለ ሶስት እግር ተሽከርካሪ የኤሌክትሪክ ባጃጅ በስጦታ መልክ አቅርቧል ማለት ነው። ሶስተኛ እጣ ደግሞ ባለ ሁለት እግር ተሽከርካሪ ሞተር። በመጨረሻ ደግሞ የአራተኛ እጣ ሁላችንም ብዙ ጊዜ ሄድ እንፈልጋለን ዱባይ እንግዲህ ዱባይ በጣም ቅንጡ፣ እጅግ በጣም በርካታ መዝናኛዎች ያሉባት አካባቢ ብዙዎችም ለጫጉላ ሽርሽር ለመዝናኛነት የሚመርጡት አካባቢ ነውና ዱባይ ድረስ ደርሶ መልስ ሙሉ ወጪ ተሸፍኖ ለአምስት ቀናት ሽር ብትን የሚሉበት ተመሻሿል። በቶምቦላ ሎቴሪ በትክክል ለሶስት ባለ እድለኞች ነው እንግዲህ ለአምስት ቀን ዱባይ ደርሰው መልስ ሙሉ ወጫቸው ተሸፍኖ ነው እንግዲህ ምንም ሳይሳቀቁ ብትን ሽር ብትን ብሎ ነው የሚመጡት። እኔ ዱባይ እንገናኝ ታያለሽ እሱም ይደርሰኝ ነው የሚመስለኝ። እኔ እኔ እንደው እኔ ብዙ ጊዜ ቤት ፈልጋለሁ እውነት ለመናገር አርባ ምንጭ ላይ ቤት በጣም ከባድ ነው። አሁን ላይ አርባ ምንጭ በጣም በጣም በከፍተኛ ፍጥነት ላይ እድገቷን በጣም አጃይብ ነው የሚያሰኘው የመሰረተ ልማት ግንባታዎችን ታያለሽ። እዚህ የገበታ ለትውልድ ፕሮጀክት የተጠናቀቀ ይገኛል። እንግዲህ ሌላው ደግሞ አካባቢ ንብረቱም ተቀይሯል። በተለያዩ አካባቢዎች አረንጓዴ ነው፣ አካባቢ ለም ነው። በድሮን ምስሎች ስትመለከቺ እጅግ የተፈጥሮ መስህቦች ብቻ ሳይሆን በሰው የሚሰሩ መሰረታዊ መሰረተ ልማቶችም ፕሮጀክቶችም እየተገነቡ እየተጠናቀቁ ይገኛል። የባህር የየብስና የውሃ ላይ ትራንስፖርትን የተጎናጸፈችው እንደሚታወቀው ተፈጥሯዊ መስህቦች በቃላት ሊገለጹ ከሚችሉት በላይ እጅግ ጸጋ ብዙ ምድር በሆነችው በውቢታ አርባ ምንጭ ከተማ 350 ካሬ እንግዲህ እጅግ አስደናቂ ነው። እጅግ በጣም እንደውም ብዙ ሰዎች አርባ ምንጭ መኖር ፈልጋለሁ አርባ ካርባ ምንጭ አግብቼ መኖር ፈልጋለሁ ምናምን ሲሉ ሰምተን አናውቅም? ብዙ ጊዜ ሰምተን አታውቅም። እና ይሄ እድል እንግዲህ ለነሱ እንዳያመልጣቸው በዚህ አጋጣሚ አርባ ምንጭ ነው አስር ሞክራል አርባ ምንጭ መኖር እንፈልጋለን እዚሁ መውለድ ማግባት እንፈልጋለን ለምትሉ እንግዲህ ይሄ እድል እንዳያመልጣችሁ ማለት ነው። ትኬቱንም የምታገኙት አርባ ምንጭ ውስጥ አሉ በሚባሉ ትልልቅ ሆቴሎች ቲኬቱን ማግኘት ትችላላችሁ። እንዲሁም ደግሞ በየአካባቢው በልማት ሲቀላ ሴቻ በየአካባቢው ቲኬቶችን ማግኘት ትችላላችሁ ማለት ነው። እንደ ኢትዮጵያም ደግሞ በኦሮሚያ ህብረት ባንክ አማካኝነት ማግኘት ትችላላችሁ ማለት ነው። እንዳያመልጦ እስቴዲየሙን እየገነቡ እድሉንም ይጠቀሙ። በትክክል እንግዲህ አርባ ምንጭ እንግዲህ በርካታ ጉዳዮችን እናነሳለን። ስለ አርባ ምንጭ ብናነሳ ቃላት አይበቁንም። አካባቢው ሰላም ነው። በነገሮች ላይ ትክክለኛ ኢትዮጵያዊነት ያለበት አካባቢ ነው። እዚህ መጥተው ማንም ሰው በነፃነት የሚኖርበት ነው። በነገሮች ላይ የኢትዮጵያ ላይ እንግዲህ እንደሚታወቀው የሰላም አባቶች መገኛ ማዕከል ነው አርባ ምንጭ። የጋሞ አባቶች እዚሁ ናቸው። ስለዚህ ፍቅርን ይሰብካሉ። አቃፊዎች ናቸው። ብሄር ብሄረሰቦች ተሻሽለው ተዋደው ተፈቃቅረው የሚኖሩባት ከተማ ናት እና እዚህ ደግሞ መጥተው እንግዲህ ያለማሉ ይኖራሉ፣ ኢትዮጵያዊነትን ይሰብካሉና አርባ ምንጭ የሁሉ ቤት የሁሉ ማደሪያ እንደመሆኑ 350 ካሬ ለዚሁ በአንደኛ ጣ በቶምቦላ ሎቴሪ ለእናንተ ተዘጋጅቷል። እኔ ከወዲው ሁለት ወይም ሶስት ትኬቶችን ለመቁረጥ ዝግጁ ነኝ። ይመኙሻል። እኔ እንግዲህ ተቀድመሃል፣ ጆን እኔ ቆርጬ አለው። ይቅርታ አርግልኝ። ለሆነስ ሰለግሬ ጄ ቆርጬ አለው። እንግዲህ አንቺም ቆርጠሻል። ፍጥነት ደስ ይላል። እኔም ሁለት ሶስት ቆርጬ እድሌን እሞክራለሁ። እንግዲህ ቤተሰቦች እዚህ ናቸው ይሆንም ደግሞ የራስህ ሲኖር ደስ ይላል። ትዳር ምናምን አለ እኮ አይደል? ስለዚህ እናንተም ተመልካቾቻችን በመላው ኢትዮጵያ የምትገኙ የልማት ወዳድ ማህበረሰብ ሁሉ ይህንን ሎተሪ በመቆረጥ እንግዲህ በ200 ብር 350 ካሬ በውቢቷ አርባ ምንጭ ከተማ እንደሚታወቀው በብር ብታሳዩ 5 ሚሊዮን እና ከዛ በላይ ነው 350 ካሬ በአሁኑ ሰዓት እና የዚህ እጣ ተሸላሚ ይሆናሉና ቶምቦላ ሎተሪ ብቅ ብሏል። 6111 ኦኬ የዚሁ ታላቅ ፕሮጀክት መተግበሪያ ነው። እንግዲህ በተመቻቸው በቀለላችሁ ለእናንተ ይሆነኛል በምትሉት እንድትሳተፉ አሻራችሁ እንድታኖሩ ጥሪያችን እናስተላልፋለን። ቅዳሜ መዝናኛ ፕሮግራማችን ነው እያያችሁ ያላችሁት። የተለያዩ ጉዳዮችን ማንሳት ትችላላችሁ። እኛም እንግዲህ ከእናንተ የመጡትን ጉዳዮችን መለሰን ወደ እናንተ እናደርሳለን በመዝናኛ ፕሮግራሞቻችን ይመኝሻል። አራት ተንኳር ጉዳዮች አሉን እዚህ ላብነትም ጉዳይ ነው የያዝ ነው።